የሰው ልጅ ዘላዓለም ኗሪ አይደለም፣ ነገር ግን ዘላዓለም የሚኖር ስራ ሰርቶ ማለፍ ይችላል። ብዙዎቻቸው ከትላንትናቸው ላይ ነገን ተበድሮ በህይወት ባሉ ሰዓት በሰሩት ድንቅ ስራ እስከ ዘላለም እየተወሱና እየተደነቁ ይኖራሉ። ዛሬ አንድ ድንቅ የሆነ ታሪክ ወደ እናንተ ይዤ መጥቻለሁ። የዚህን ሰው ማንነት ከመናገር በፊት ልክ ስሙን ከመጥራቴ በፊት ስለ እሱና ስለ ስራው በሚገልጽበት ሰዓት ማንነቱን ያወቃችሁ ቀድማችሁ በኮመንት ላይ ስሙን ትጽፋላችሁ። ስሙን ከጻፋችሁ በኋላ ገለጻውን ካረኩኝ በኋላ የሰውየው ማንነት እኔ ስናገር የጻፋችሁ ጽሁፍ ትክክል ከሆነ ትክክል ነበርኩኝ ብላችሁ ትጽፋላችሁ። ካልሆነ ግን ያን ሰው ጋር የተመሳሰለበት ሰው ወይንም ከዚህ ጀግና ሰው ጋር የተመሳሰለበት ሰው ማን እንደሆነ ስሙን ታስቀምጡልኝና ስለዛም ታሪክ አምጥቼ እምሰራላቸው ይሆናል። አሁን ምንቀር ነገር ግን ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ካላረጋችሁ ቤቱን ሰብስክራይብ ማድረግ እንዲሁም ዳውል ምልክቷን አብርታችሁ ላይክ ትጨምሩና ትጀምረው። ብዙዎቹ ያሽሟጠጡበትና በቧልት እየነኩ ባሉባት በዚሁ በሀገራችን ፊልም ኢንዱስትሪ ላይ ትልቅ አሻራ ካስቀመጡ ሰዎች ውስጥ አንዱ ነው። በእርግጥ ፊልም የቲም ስራ ነው። ከተለያዩ ሰዎች ጋር የሰራ ቢሆንም በትወና ብቃቱ በጣም ህዝብን ያረካና ወደ ህዝብ የደረሰ ትልቅ ስራ እየሰራ የነበረ ሰው ነው፣ ግን ተዋናይ ብቻም ሳይሆን ዳይሬክተርና ደራሲ መሆኑንም የቅርብ ሰዎች ይናገራሉ። ይህ ሰው የተወለደው እዚሁ ማዲናይቱ በሆነችው በአዲስ አበባ እምብርት ላይ ነው። በ1978 በአዲስ አበባ የተወለደው የመጀመሪያ ደረጃ ትምህርቱ በአለም ማያ ሁለተኛ ደረጃ ትምህርቱን ደግሞ በአዲስ ከተማና በአለም ዜና የተከታተለው ይህ ድንቅ የፊልም አክተር ማን ነው? እስካሁን ስለዚህ ሰው ካላወቃችሁ አሁንም ስሙን ከመጥራቴ በፊት ስለሱ አንዳንድ ነገሮችን ልንገራችሁ። ቁመቱ ሜትር ከ85 ሳንቲ፣ ክብደቱ ደግሞ 75 ሳንቲ ሲሆን የአይን ከለሩ ቡናማ ሲሆን ጥቁር ፀጉርም አለው። ይህ ደግሞ ኢትዮጵያ ይልቅ የቱርክ አክተር ያስመሰለው ብቸኛው ነገር ነው። በተለያዩ ማስታወቂያዎች የምንመለከት በተለይ በአምባሳደር ሙሉ ልብስ ማስታወቂያ ለዘመናት እየቆየና የማንረሳው የፊልም ሰው አሁን በእርግጠኝነት ሁላችሁ ያሰባችሁት ይመስላል። ይህ ሰው ግሩም ኤርሚያስ ይባላል። ግሩም ኤርሚያስ ለኢትዮጵያ ፊልም ትልቅ ዋጋና ትልቅ እድገት ከሆኑ ተዋናዮች ውስጥ ከፊት የሚቀመጥ ትልቁ ሰው ነው። እሱ የተሳተፈባቸውን ፊልሞችን ምርጥ ከማለታችን በፊት ገና በፊልሙ ፖስተር ላይ ስናይ የፊልሙ ምርጥነትን የምንገምተው ትልቅ ተዋናይ ነው። ይህ ሰው ከሰራቸው ከአስራ ስድስት ከሚበልጡ ፊልሞች ውስጥ ትውስታ የሆነን ዘንድ አንዳንዶችን እንመልከት። ሁልጊዜ የማንረሰው በኢትዮጵያም መጀመሪያ የሆረር ፊልም ሆኖ የተሰራው ጋጋ የተባለ ካራክተር የሚገኝበት እየፈራና እየተንቀጠቀጠን እየተመለከትንበት ስርየት የመጀመሪያ ፊልሙ ነው። ከዛ በፊት ሄርሜላ በተባለው ፊልም የተሳተፈ ቢሆንም ወደ ህዝቡ ወደ ህዝቡ በደንብ የመጣበት ፊልም ነው ከዛም በመቀጠል የተለያዩ ፊልሞችን ሰርቶ እነጽንጋልን እነ አማላዩን እነሰበዘጠኝን እኔ ከዚህ በኋላ እንደማይረባ ቃ የተሸጥኩ ሰው ነ አይደለሁም። እዚህ ሀገር እስካለች ድረስ መሳተፍ ነው ብሻ እነ የሱፍ እናም ደግሞ በስተመጨረሻ በሲዳሞ አፍ ወይም በሲዳመኛ ተሰርቶ ብዙዎቻቸው እጃቸውን በአፋቸው ያስጫነ ነገር ውጭም እንግላንድን ጨምሮ አሜሪካን ሜታን እየተዘዋወረ እየታየ ያለ በዘንድሮ ጉማ አዋርድ ላይ በተለያዩ ዘርፍ እየታጨ ምርጥና ድንቅ ፊልም የአዋሳ ልጅ በሆነው በዛታሪያን ወይንም ታሪኩ መኮንን ዳይሬክት አድራጊነት እየተሰራ ድንቅና የአፍኒን ስርዓትን ወይንም የእርቅ ስርዓትን የሚያሳይ ከተማውን በድምቀት እየተመለከቱበት ብሔሩንና ባህሉን በደንብ ያስተዋወቀ ፊልም በመጨረሻ የሚገኘው ፊልሙ ነው። በእጅ ላይ ነው ብቻ ነው። ይህ ሰው ግሩም ኤርሚያስ ይባላል። ታዲያ ይህን የመሰለ ድንቅ ሰው ይህንን የመሰለ ትልቅ ተስጠው ያለው ሰው ተሰርቶ ብዙ ጊዜ በሰዎች ሲወደስ ስላልተመለከተን ይህንን ሰው ይህን በመሰለ መልኩ እንድታውቁት በማለት ብቻ ወደ እናንተ ይዤ መጥቻለሁ። ታዲያ የቪዲዮ ተመችቷችሁ ከሆነ ሰብስክራይብ እስካሁን ያላረጋችሁ ሰብስክራይብ፣ ላይክም ያላረጋችሁ ላይክ ታደርጉና መግቢያ ላይ እንዳልኳችሁ በኮሜንት ላይ የጻፋችሁት ስም እውነት ራሱ ጉድሜር ሚያስ ነው ወይስ ሌላ ሰው ያ ግምት የሰጣ፣ በኢትዮጵያ ፊልም ኢንዱስትሪ ውስጥ ያለ ሰው ከሆነ ቀጣይ የሱን ታሪክ እምሰራላችሁ ስለሆነ ማን እንደሆነ በኮመንት ጻፉልኝ። ደግሞ ደግሞ ይህ ቪዲዮ ብዙ ሰው ጋር እንድደርስልኝ ስለሚፈልግ ሼር ብታደርጉ ደስ ይለኛል። ይህ ይህ ቻናል ጃሾ ይባላል። እኔ ደግሞ እዩ